እሱ ምንድን ነው ሰላም ይዘብኝ እኔ ቃል ኪዳኔ አክብሬ ያለው እስካሁን ድረስ ቃል ኪዳኔ አክብሬ

ሶፋ ይካል ሰላም፣ ምን የተፈጠረው? ምን ነው? ቤት ይለቀ? እቃው፣ ቲቪው ለምንድን ያወረዳችሁት? ለምን የሚለቀቀው ነው? ሶፋው የት ነው? የት ነው የምትሄደው? ብዬ ንገሩኝ አሹ

እስከ ዘዴ ድረስ እኔ እንደዚህ ስለምን ነበር። አሁን እኔ ተስፋ ከቆረጥኩ በኋላ ከዚህ ለቅቄ ይሄ እያየህ ሰላማዊ ህይወት ስጠኝ፣ አንተ ሰላማዊ ህይወት ነ ይህን ሁሉ እያደረኩ ያለሁት ከፈለግ ማውጣት ትችላለን፣ ይበቃል ሲጀመር ለምንድን ነው አይደለም? ሲጀመር ቆይ ቆይ፣ ስሚ ቆይ ቆይ፣ እኔ ጋር አውሪኝ ቆይ። እኛ ቁመረው እንችላለን ይችላል፣ አይደል? ለምንድን ነው እቃውን የምታዘጋጁ? ዝም ብላችሁ ሞታታችሁ። መለመን አያስጠላህ ሁሌ

ውብዬ እንደዚህ መሆን የለበትም። እኮ ነው በፈጠራችሁ ጉዴም እሺ ነው። ለምን ነው በቃ የምታዘገጃችሁት? ምን እያደረጋችሁ ነው? ይሄ ማኖርበት አንቺ፣ ከብዶኛል፣ ከብዶኛል። ነፍስ አላጠፋሁም አይደለም እንዴ? ሰው አልገደልኩም አይደለም እንዴ? አንቺ ምየኔ የመጣሁት ነው ቆይ ነው

ዳጊ ዞር ያለኝ ሰማከ? አይደለ እኔ በቃ ያለብኝ ነኝ።

ውብዬ መስዋዕትነት የከፈልሽው ለዚህ ነው። ውብዬ ለዚህ ነው። ውብዬ ነው በቀኝ ውብዬ ነው። ምንም እንዴት ተስፋ ትቆርጫለሽ?

ዙሮ ዙሮ የትና የቤት አደለም በመኖር ትችላላችሁ። አልፈልግ ከዚህ በኋላ አንተ የልጆቹን እናት ነው። እንዴት ተተሎ ሌላ ሴት ጋር መኖር

ተወኝ። እሺ ገባካል? በቃ ለእኔ ፍቀድልኝ፣ ነፃ ይሁን፣ ነፃ አድርገኝ። ከዚህ በኋላ አትከተለኝ። ገባካል? በቃ የራስህ ህይወት ነው። ለምን ዛሬ ለምን ለምን? እነዚያ ሰዎች ከአጠገብ አላረክም። ሁሌ ይከተለዋል

አልፈልግም በቃ አልፈልግም። እሚስተካከል አለ አልክድም፣ ግን ደግሞ ከዚህ በላይ ያንተን መጎተት አልፈልግም። በግድ የለም ሁሉን አልችልም፣ ገብቶሃል። በቃኔ የራሴን ነገር መኖር ፈልጋለሁ። አንተም የራሴን ኖር እኔ ለልጆች አላነስም፣ አላስቸግርም በጭራሽ ማለት ነው። ግን በቃ አጠገቤ አትድረሱ፣ እኔ እስካልደረስኩባችሁ ድረስ እየመጣችሁ አትበጥብጡኝ። ያ ነገር ስላስጠላኝ ነው ደግሞ ከዚህ መራቅ የምንፈልገው ገብቶሃል። አለ በቃ እናንተ መታየት የለብንም ጭራሽ ማለት ነው። ይሄ ደግሞ ማለት ነው ገባክ? እኔ ቃል ኪዳኔና ክብሬ ያለው እስካሁን ድረስ ቃል ኪዳኔና ክብሬ ይዣሉ። ገብቶሃል? የቀረኝ ትውስታ ይሄ ብቻ ነው እኔ ጋ። ስለዚህ ከዚህ በኋላ ግን ማለት ነው ያንተን ቃል ተሸክሜ መኖር በቃ የሆነ ነገር ፍጠር እንጂ

ማሳየኝ ነው እኔ ያለ አንተ መኖር ከብዶኝ ለልጆቹ ስል ብዙ ደፈቀን ብያ ነው ብዙ ተሰድቤያለሁ ገብቷል ብዙ ተንቋሸሻለሁ ለዛውም በማላውቀው ሰው ማለት ከዚህ በላይ ግን ራሴን መጣል አልፈልግም ለራሴ ደግሞ አላነስም ቃል ኪዳንን ተሸክሜ እንደገና ይህንን እያስታወስኩ እራሴን ማሳመም ነው የምፈልገው እንደዛ